የአዲስ አበባ መንገድ አላቆም ስለዚህ ማፕ ላይ ነው የምከታተለው አጋሽ ለማንኛውም እንግዲህ ኦርደሩ እንደምታዩት መጥቷል ሩዙን እዚህ ጋር አስቀምጫዋለሁ ሩዙ ተቀምጧል አሁን ተነስ ተነሽ ተነስ ተነሽ በርኖሱ ጃኖህን ልበስ የሀገሬ ባህል ይታደስ ቀሚሱን ቁታሽ ልበሽ ጭበራሽ ይታይ ስክስበሽ ተውበሽ አደስ ባሪቲ ወጅና ጋይስ ከስንት ብሎ ትግል በኋላ እንግዲህ ጨርሻለሁ ማለት ነው። እንደምታዩት የሰራውት ብር የሚያሳይ ሰላሚቱ። እንግዲህ አሁን የምንገኘው ገርጂ የቢዩ ዲሊቨሪ ኦፊሳቸው ነው የምንገኘው። ወደ ዋናው ስራዊ ከመውጣቴ በፊት ስራውን ለመጀመር የሚያስፈልጉኝ ፎርሞች እሞላለሁ፣ እንደገና ያሉትን ነገሮች ጥያቄ ካሉኝ እጠይቃቸው እና እንግዲህ ወደ ስራ እንሄዳለን ማለት ነው። አሁን ወደ ፎርሙ እንገባለን። ተከታተሉ ወደ ቪዲዮ ሰራተኛ መፈልግ ነበር እና ምንድን ነው የሚያስፈልገኝ ነገር? የሚያስፈልገው መታወቂያ መጀመሪያ፣ መታወቂያ 18 ዓመት በላይ መሆን አለበት። መታወቂያ ያስፈልጋል እና እዚህ ጋር ውል አለ። ኦኬ፣ የቅጥር ውል ይህንን ትሞላለህ። ከዛ ስልክህ ስማርትፎን መሆን አለበት፣ አፕሊኬሽን እንዲያወርድ። ኦኬ፣ ከዛ በኋላ እሱን ካወረድክ በኋላ ይሄን ሞልተህ መጀመር ትችላለህ። ዛሬውን መጨረስ ትችላለህ፣ ፎርሙን ከሞላህ። አዎ ይሄንን ሙላ እና አዎ ወደ እኔ ተመልሰህ ለማንኛውም ዩቱብ እንግዲህ ፎርሙን ተቀብያለሁ። አሁን ፎርሙን እሞላና እንደጨረስኩ እሰጣታለሁ። መታወቂያም ተብያለሁ። ይኸውልህ እንግዲህ አሁን ፎርሙን ጨርሻለሁ። መታወቂያን ወስዳለች። ስለዚህ አሁን ፎርሙን እሰጣትና አፑን ማውረድ አለብህ ብላኛለች። እሱን ደግሞ በቀጣይ እናወርደዋለን ማለት ነው። ተከታተሉ። አሁን የቀረኝ ምንድን ነው ሽ ለተጠቃሚዎች ቢዩ ዴሊቨሪ ነው ለነጂዎች ደግሞ እንደምታዩት ቢዩ ራይደር ይባላል ይሄ ለነጂዎች ብቻ እንደ እኔ መጣችሁ ስትመዘገቡ ከተመዘገባችሁ በኋላ በዚህ አፕ ነው ሁሉ ነገራችሁ የሚሆነው ማለት ነው ስለዚህ አሁን እንደምታዩት እያወረድኩት ነው እንግዲህ ጋይስ አፑን ዳውንሎድ አድርጌዋለሁ እየከፈትኩት ነው ያው ቀለል ያለ ስቴፕ ራሱ ይነግርሻል። ላይክ መጀመሪያ ነው ራሱ ያሳያል። ስልክ ቁጥረን ታስገባለህ። ለመጀመሪያ ማለት ኦርደር እንዳለ ያሳያል። መጀመሪያ ግን አምስት መቶ ብር ዲፖዚት ማድረግ አለብህ ለኛ ኦኬ ማለት ነው። እዚህ ነው የሚሆነው ባላንስ ላይ ማለት በጣም ቀላል የሆነ አፕ ነው። እንዳየወት ከሆነ እዚህ ጋ ባላንሳችሁን ከላይ ነግራችኋል። የሳምንት የሰራችሁን የወር የቀን አለ። እንደገና ደግሞ እዚህ ጋ ማስጀመር ከፈለጋችሁ ኦንላይን የሚለውን ስትነኩት እዚህ ጋር አሁን እንደምታዩት ኦንላይን ሆነ ማለት ነው። ስለዚህ አሁን እንደዚህ ከሆነ ኦንላይን ካረኩት ራሱ ኦርደር ይመጣልኝ ማለት ነው። ራሱ ሲመጣ የምትፈልገውን አክሰፕትላለሁ ማለት ነው። እንግዲህ ዩቲዩብ አሁን ፕሮሰሲንግ ጨርሻለሁ፣ በየተስፋ አደርጋለሁ። አይ ቲንክ ጨርሻለሁ አይደል? የቀረኝ ነገር አለ? አዎ፣ እንደሚያሳየኝ ከሆነ ሁሉም ነገር አልቋል። የቀረ ነገር ወደ ስራ መግባት ነው። የሚያስፈልጉን ነገር ይሄኛው የቪው ዴሊቨሪ ዩኒፎርም ነው፣ ቲሸርቱ ማለት ነው። ሶ ቲሸርታችሁ፣ ሶ ኤቭሪ ታይም ስራ ግዴታ ነው የምትሰራው ሌላኛው ደግሞ ከተለያዩ አደጋዎች እንዲጠብቀህ ሄልሜት አለ። ይህንንም ሄልሜት እንደዛው ለአንተ ደህንነት ሲባል ማለት ነው። እንግዲህ አሁን ቲሸርት፣ ሄልሜት ተቀብያለሁ። አንክ ዋናው የሚቀር ነገር አለ አለ? አዎ። እዚህ ጋር ደግሞ ባግ አለ፣ ምግብ የምታደርስበት ከውስጡ የተለያዩ ፓርቲሽኖች አሉት። ፒዛ ለመያዝ፣ ጁስ ለመያዝ፣ በርገር ለመያዝ የተለያየ ፓርቲሽኖች አሉት። ሶ ሴፍ ሆኖ ምግቡ ከስተማሩ ጋር እንዲደርስ ያገለግላል ማለት ነው። ይሄ እኔም አንድ እዛ ያለው ውጪ ስለምሰራበት ሞር ምግብን የማቆየት ነገር አለው። ትኩስ ምግብ ወደ አይቀዘቅዝ ማለት ነው። እና ደግሞ ሴፍቲ ነው። አሪፍ ነው። ይሄ የራሳችን ካምፓኒ ነው ማለት ነው አይደል? በጣም አሪፍ ሰራተኛሎ ወይናች ለማንኛውም የተሰጠኝን ቲሸርት ለብሻለሁ። ስለዚህ አሁን ሄልሜታይና ቦርሳይን ይዤ እንግዲህ ወደታችን ኖርድና ጃኒ ወደ ስራ ሄዳል ማለት ነው። እንግዲህ እንግዲህ ዩቱብ አሁን ደግሞ ቦሌ መድኃኒዓለም ለመተናል። የቀረው ነገር ሳይክል ነው። ሳይክል ደግሞ አጋጣሚ የተቀመጠ ባይክ አግኝቼ ነበረ እና እነሱ ሰጥተውኝ ጊዜያዊ ባይክ ነው ለእኔ ብሎ ምክንያቱም እኔ ኢትዮጵያ ስለማልኖር የራሴ ባይክ የለኝም። ግን ያው መስራት የምትፈልጉ የራሳችሁ ባይክ መኖር አለበት ማለት ነው። ስለዚህ አሁን እዚህ ጋር አጠገቤ እንደምታዩት ባይክ አለ። ሁሉም ነገር አለ። የቀረኝ ነገር የለም ያው ሄልሜት ሄልሜት ለሴፍቲ ሲባል ሄልሜት አለ። ሳይክሉ ይሄን ይመስላል፣ ቦርሳው ይሄን ይመስላል ማለት ነው። ስለዚህ ያው ቦርሳ እናደርጋለን። አንድ ነገር ይቀረኛል፣ ዲፖዚት ማድረግ ነው። አዲስ አፕ ያው ተመዝጋቢ ስትሆኑ መጀመሪያ ላይ ዲፖዚት ማድረግ አለባችሁ ማለት ነው። ስለዚህ ዲፖዚት አድርግና እንመለሳለን ማለት ነው በድጋሚ ቢዩ ዲሊቨሪ ሴቲንግ ውስጥ ገብታችሁ ቶፕ አፕ የሚለው ላይ ያው ብር ማስገባት ትችላላችሁ ማለት ነው። ከቴሌ ብር ጋር በራሳችሁ በገባችሁት ቁጥር ያው ቀጥታ ወደ ቢዩ ዲሊቨሪ ድራይቨር አፕ ያስገባላችኋል ማለት ነው። ስለዚህ ለማንኛውም እኔ ዝም ብዬ እዚህ ጋር 1500 አስገባበት እስቲ። መጀመሪያ ቴሌብር ላይ ብር መኖር አለበት። ቴሌብር ላይ መጥቼ ቅድም የነበረኝን የሰጠኝ ኪዩአር ኮድ ቴሌብር ላይ መጥቼ ስካን አድርጌው ነበር። ስለዚህ አሁን አሁን እንግዲህ እንደምታዩት እዚህ ጋር ሰክሰስፉል ብሏል። ጨርሻለሁ 1500 ብሬ አሁን ወደ አካውንት ሄዷል ማለት ነው። እዚጋ ፊኒሽ ይለዋለሁ። ለማንኛውም ዩቱብ እንግዲህ እስቲ አፑን ከፍተ ነው ያው እዚጋ እንደምታዩት 1500 ብራችን ዲፖዚት ሆኗል። አሁን የመጨረሻ የቀረን ነገር ጎ ብሎ አስጀምረን ወደ ስራ መውጣት ማለት ነው። እንግዲህ ዩቱብ አሁን እንዳያችሁ ዲፖዚት አድርጌ ያለው ያው ኦንላይን ማድረግ አለብኝ። ያው ውጭ እንደምታዩት ኡበር ስሰራ እዚያ ያው ካሜራ አድርጌ ነበር። ስለዚህ አሁንም ካሜራ አድርጌ ያለውን ነገር ስትረግሉን የአዲስ አበባ መንገድ ብዙ አላቆም ትንሽ መኪናም ያስፈራል። እሱን ያለውን ስቃዩ ምናምን በራሴ ካሜራ ያሳያችኋለሁ። ከኋላ ደግሞ በካሜራ በሌላ መኪና እየተከተሉ ያሉን ነገር አሳያችኋለሁ። ስለዚህ አሁን ያው ኦንላይን እንገባለን። ያው ኦንላይን ገብተናል። ስለዚህ የቀረው ነገር ኦርደር ሲመጣልን አሳያችኋለሁ። ኦርደር ከመጣ በኋላ ከተስማማኝ ፒክ አድርገውና አይ ጋይስ እንግዲህ ያው የ45 ብር ኦርደር ተቀብያለሁ። ለማንኛውም ጋይስ ቀጥታ ነው ብሎኛል። ቀጥታ ገሰግሰዋለሁ በስመ አብ ያዞ ያገሬ ሰው እኔ ጋይስ ለማንኛውም የወላችሁ የአዲስ አበባ መንገድ አላቆም። ስለዚህ ማፕ ላይ ነው የምከታተለው ቻሎኒ ምናምን ንዱስ የደረሰኝ። በስመ አብ እንግዲህ ጋይስ ያው ለአዲስ አበባ አዲስ ስለሆንኩኝ ማፕሌ ላይ ገብቼ አድራሻውን ጽፌዋለሁ። ስለዚህ በተረፈ እናንተ ተከታተሉ። እንግዲህ ጃን እየገሰገሰው ነው። ይሄን ያህል የሚከብድ ነገር የለውም፣ ቀላል ነገር ስለሆነ አለን አለን። ሰላም ቲክቶክ፣ ኡበር አዲስ አበባ ውስጥ ጀምሬያለሁ፣ ቢዩ ዲሊቨሪ። ኧረ በስመ አብ መንገዱ ግን ያስፈራል። በገገማው ነው የምገባው። በስመ አብ ቻኖሊ፣ ቻኖሊ፣ ቻኖሊ የቱጋ ነው በእናታችሁ? የሆነ የሆነ ፓስታ ቤት ነው፣ ኑዱስ ቤት አለቅኩት፣ ነገር ጽጌ ሽሩ የቱጋ ነበር? አዝመራ ሽሩ፣ ጽጌ ሽሩ ምናምን ሽሮ እስቲ፣ ለማንኛውም ጋይስ ማፑ ወደኋላ ኋላ አሳይቶ ነበር። አይ ቲንክ ቤቱ እዛ ጋ መሰለኝ፣ እዛ ጽጌ ሽሮ አካባቢ። እሺ፣ ቻሎሊ ቻሎሊ። ለማንኛውም ቤቱ ደርሰናል።

ለሴፍቲ ነው፣ እኔ የምለው እሱ ጋር ነው የምቀበሉ። ኦርደር ኦርደር እዚህ ጋር ነው ኦርደር። ኦርደር እዚህ ነው የምቀበሉ አይደል? ጄሪ ቁጥር ነው የምነግርሽ ወይስ? 8 95 93 የመጀመሪያ ነው ለእዛ። 93 እሺ። የቱ ጋር ነው የማየው? እሺ ካምቦ ራይስ እና ስትሮበሪ። ያ የደረሰው የደረሰው ደርሷል። እሺ ደርሷል ብሎኛል። ጋይስ እንግዲህ ዘንድሮ የቱ ጋር የምትቀበለው ናት? ካምቦ ራይስ። አዎ ገና ነው ይህ ነገር አትደፋማ። ለማንኛውም ጋይስ እንዳይደፋ ተስፋ አደርጋለሁ። ጁስ መጥቷል። አንድ ኦርደር ይቀረናል። ኦርደሩን ጠብቃቸ፣ አመሰግናለሁ። ይህ ምንድን ነው? ሩዝ ነው አይደል? ለማንኛውም ጋይስ ኦርደር መቶልኛል። አንድ አፍታ ያው አስገባውና ቦርሳ ውስጥ። አይ ጋይስ ለማንኛውም እንግዲህ ኦርደሩ እንደምታዩት መጥቷል። ሩዙን እዚህ ጋር አስቀምጫዋለሁ። ሩዙ ተቀምጧል። አሁን የሚጠጣውን ደስ የሚለው እዚህ ሀገር የሚጠጣ አይደፋባችሁ። ምክንያቱም እዚህ ጋር ማሰሪያ አላት። እዚ ጋር ታመጡና እዚጋ ቁልፍት አደረገዋታላችሁ። አዛጃኒ አሁን የሚጠጣው እዚህ ጋር ተቀምጧል። ሴፍ ነው፣ አይደፋም። ስለዚህ ኦርደር አድርገን የመጀመሪያ ኦርደሪን አደርጋለሁ ማለት ነው። ስለዚህ በድጋሚ ጋይስ አሁን መንገዴን እቀጥላለሁ፣ ተከታተሉ። ለማንኛውም ጋይስ ኦርደሪን አንስቻለሁ፣ አሁን ወደ ቤቱ ልሂድ። በስመ አብ ይቅና በሉኝ። በድጋሚ ጋይስ እንግዲህ ፈግቼ ምን ብዬም እደርሳለሁ። በስመ አብ ይሄ ሳይክል ግን ከባድ ነው፣ በጣም እንዲ። በስመ አብ። ለማንኛውም ጋይስ ምግብ ፒክ አድርጌ ያለው ከኑዱልስ ቤት ያው ሩዝና ጁሱን አስገብቼ እየሄድኩ ነው። ደስ የሚል አይደፋም። ስለዚህ አሁን ወደ ፍሬንድሺፕ ነው የሚሄደው ማለት ነው። ፍሬንድሺፕ አካባቢ ምግቡን ድሮፕ እናደርገዋለን። በስመ አብ። ለማንኛውም እንደፈራሁት አይደለም። አዲስ አበባ መንዳት ትንሽ ያስፈራኛል ብዬ ነበር። ሳይክል ግን እውነቱን ለመናገር ለምናገር አያስፈራም። ያው ዜብራ ምናምን ካያችሁ የሚያስፈራ ነገር የለም። ለማለት ያክል ነው። እቺ ባይክ ትንሽ ታለፋለች። ውይ በስመ አብ ያዘው። በስመ አብ በስመ አብ

ለማንኛውም ጋይስ ኤድና ሞል አደባባይ ጋር ነው ያለሁት። አደባባዩን ከዞርኩ በኋላ ወደ ፍሬንድ ሺፕ ወረታች ሄዳለሁ። ትንሽ የሚያስፈራው ፓርት አደባባይ ለመዞር ትንሽ ጭንቅንቅ መንገድ ነው፣ ግን ምን አባዙ

እሺ፣ ለማንኛውም ጋይስ ደግሜ ቦታውን ቼክ ላድርገው ስለማላውቀው ረመዳ ረመዳ ሆቴል ጋር ብሎኛል። ስለዚህ ቼክ አደርገዋለሁ። አዲስ አበባ ያዘው። አዲስ ወይ መኪና እየገባብኝ ነው። በስማ አብ። ይህ ከባድ የሆነ መንገድ ነው። ወናታች ያዘው። የት አባቱ እዚህም ጀመርክ አሉኝ። ወናታች እንዴት አንጀምርም።

ከኛ ጋር ናቸው። ዋስ ገባሁ አ እቆያ እንዴ፣ እንደ ነው ጠፋህ እኮ ደምለም እንዴ አዊስዲሆነ ትቆያለህ እን አረ ችግር የለውም። ሰው ጎል አ ጋይስ ለማንኛውም አጋጣሚ ሮፊ እዚህ ቀረ እንዴ አዲስ አበባ አዲስ አበባ አጋሽ፣ በተረፈ ወደ አትላስ ዋናው መንገድ እየሄድኩ ነው፣ ራማዳ ቢውልዲንግ ፍለጋ። እውነቱን ለመናገር ራንግ ቢውልዲንግ የት እንደሆነ አላቅም።

ማንኛውም ይህም ቦታ ስፈልግ ስቃይ ነው። ጋይስ ይህ ነገር እገባባችሁ ነው። ገባው ገባው ገባው የሀገሬ ሰው፣ በዚህ ሳይክል ዳገት መውጣት ከባድ ነው። ስማ ለማንኛውም

ሁለተኛ ፎቅ ላይ ና እያለ ነው። ለማንኛውም ጋይስ እንግዲህ ሁለተኛ ፎቅ ላይ ና ብሎኛል። ስለዚህ አንደኛ ፎቅ ነው። በስማ ዲሊቨር አሉ ማለት ነው። ስለዚህ የከፈሉት በቴሌብር ነበር፣ ወደ ቴሌብር ልከውልኛል ማለት ነው ብሩ። ስለዚህ የመጀመሪያ ኦርደርን ጨርሻለሁ፣ እንደምን ተጋግጬ ያው እዚህ ራንግ ቢውሊንግ ሁለተኛ ፎቅ ላይ ያደረስኩት። አካውንቴን እንደምታየው እዚጋ 740 ብር ይላል። ስለዚህ ያው ምግቡ የመጣው ስድስት መቶ ሰማንያ አምስት ብር ነው በቴሌ ብር ላኩልኝ ስለዚህ የቀረው የኔ ዲሊቨር ነው ማለት ነው ከነቲፑ ማለት ስለዚህ አሁንም ሌላ ኦርደር እንጠብቃለን ተከታተሉ እየመሸ ነው ይስ ለማንኛውም ሁለተኛው ኦርደር መጥቶልኛል ጂበርገር ነው የሚሄደው ትናንትና ያኛው ልጅ ኦርደር ያደረገበት ቤት ስለዚህ ያው ቶሎ የፈጠነ ለማድረስ ሞክራለ ማለት ነው አይ ጋይስ ለማንኛውም ሁለተኛው ኦርደር የጋሌር ነው ስለዚህ እየፈጠነ

ጋይስ ሁለተኛው ኦርደሬ መቶልኛል። አሁን የምንሄደው ሄደው ጂ በርገር ነው። ጂ በርገር ይላት ከሸገር ህንጻ ከኋላ መሰለኝ ተከታተሉ። አዲስ አበባ ውስጥ ለብጃለሁ። ሁለተኛ ኦርደሬ ኦርደር ቶሎ ካደረስኩ ከ35 ብር በላይ አገኛለሁ በዚህ ኦርደር ብቻ ማለት ነው አ ጋይስ በዚህ ጊዜ ጂ በአቋራጭ አድርጌ ለመድረስ ሞክራለሁ። በስማ ይሄ ሳይክል ነገር አፍጊ ነው በጣም አሁን ጂ በርገር አይ ቲንክ እየደረስኩ ነው መሰለኝ፣ ራሱ ከሆነ ማለት ለማንኛውም፣ ጋይስ በተረፈ ጂ በርገር እየደረስኩ ነው። አልጠፋብኝም ብዬ ተስፋ አረጋለሁ። ቤት ቤት ብዬ እንደመጣው እግዜር ያውቀው። ስማ ልት አሁን አቃትኝ ጋይስ፣ ጂ በርገር ደርሻለሁ። በስማ ስማ እንቅልፍ ይመጣ ደከመኝ እ ለማንኛውም ጋይስ እንግዲህ በርገር ቤት ይደርሰናል። ልጁ ያደረሰበት በርገር ቤት ነው ያለሁት። ስለዚህ አሁን በርገሬን ፒክ አድርገን እንሄዳለን ማለት ነው። ሰላም ነው። እና አለን ሰማንያ ዘጠና ሰባት አርባ ዘጠኝ ነው። ሰማንያ ዘጠና ሰባት አርባ ዘጠኝ ገና ነው ወይስ ደርሷል? ይሄ ነው። በጣም አ ምንድን ነው የምጽፈው? አይ መጀመሪያ ነው እንግዲህ እዚህ ጋር ፊርማ። ለማንኛውም ጋይስ ኦርደሩን ተቀብያለሁ። ስለዚህ አሁን አሁን ስዋይፕስ አድርገው ዲሊቨር አድርግ ይለኛል ማለት ነው። እሺ ኦኬ በቃ አሁን የሞሌ ማኛ ፓስትሪ ያራሻውን ነግሮኛል። ምግቡን ለማንኛውም ቶሎ የፈጠነ ላስገባ። በስም ምግቤን እያስቀመጥኩ ነው እዚህ ጋ ሴፍ ሴፍ አድርጌ ለማስቀመጣት። በተረፈ ይሄ የመጨረሻ ኦርደሬ ነው ለዛሬ በአቅሜ የሁለት ይበቃኛል። አዲስ አበባ ውስጥ ይህን ራሱ ካርኮ አንድ ነገር ነው። ለማንኛውም ተከታተሉ ዩቱ በድጋሜ መጨረሻ ኦርደር የላረግ ነው። ሰብስክራይብ እያደረጋችሁ ነው። ለማንኛውም ጋይስ እየቀደልኩት ነው። በተረፈ ወደ መጣሁበት ልመለስ። ሹ ይሄ ነገር ከባድ ነው። እዚህ ውስጥ ለውስጥ መንዳት፣ ዳገት መንዳት ከባድ ነው። እንዴት እንደቻላችሁ ታላቅ አይ ጋይስ ስለማንኛውም ኦርደሬን እያደረስኩ ነው። ከአባአዳአደባባ ነው አዲስ አበባ ስታዲየም ከእሱ ፊት ለፊት ነው ማድረሰው። ውይ በስመ አብ። እያዘው እያዘው ውይ በስመ አብ ሁለተኛው ኦርደር በርገር ነው። አውተ አውተ ብላው ብላው እያለኝ ነው። እረበስማ ው አይ ጋስ ለማንኛውም ኦርደሩ ጋር የደወልኩላት ነው። ሄሎ ከቢዩ ዲሊቨሪ ነበር እና ቴቱ ጋነሽ እኔ መብራቱን አለፍኩኝ መብራቱን አለፍኩ አሁን ከ ከ ትንሽ አለፍ ብዬ እሺ በቃ አይ ጋሽ ለማንኛውም ንግድ ባንኩን አለፍ እንዳልክ ነው ብላኝ አለች። አዳራሿ አሚን አዳራሿ ዋይ ጉድ አዳራሽ ሄራ ያስነገ የቱ ጋር ነው እስቲ አሁን ውይ በስማ ያውላችሁ። እንግዲህ ጋይስ አይ ቲንክ እዚህ ጋር ደርሻለሁ። ንግድ ባንኩ አጠገብ ነው ያለችኝ። ስለዚህ እዛኛው ቤት መሰለኝ፣ እርግጠኛ አይደለሁም። አዎ ያውና ያኛው ቤት ነው። ኦኬ ረበለ ያው

እ ጋይስ ከስንት ውሎ ትግል በኋላ እንግዲህ ጨርሻለሁ ማለት ነው እንደምታዩት።

በተረፈ ቪዲዮ እንደምትወዱ ተስፋ አድርጋለሁ። ለማንኛውም እንግዲህ ማዘዝ ለምትፈልጉ ደግሞ 95 33 ደውላችሁ ኤኒ ታይም ማዘዝ ትችላላችሁ ኤኒ ዌር ማለት ነው። እና በተረፈ ለማንኛውም የዛሬ ሁሉ ኤኒ መስል ነበረ። እንደገና ኢቭን መመዝገብ ራሱ ከፈለጋችሁ ነጂ ለመሆን 95 33 ስትደውሉ እዛ ላይ መመዝገብ ትችላላችሁ ማለት ነው። ቢዩ ዲሊቨሪ በድጋሚ በጣም ማመሰገን ነው ነገር እንዲሳካ ስላደረጉ። በተረፈ ዩቲዩብ የዛሬ ቪዲዮ ኤኒ መስል ነበረ። በድጋሚ እስከ እንገናኝ ድረስ ሰላም ቆዩልኝ። ቻው።